ጤና ይስጥልን እንደምን አምሽታችኋል። ከኢትዮጵያ ብሮድካስቲንግ ኮርፖሬሽን የሰዓቱን ዜናዎች እያቀረብኩ ያለሁ መሰለ ገብሩት ነኝ። በቅድሚያ ማበት ዜናዎች ዘንድሮ ለዘጠነኛ ጊዜ የሚከበረው የሰንደቅ ዓላማ ቀን ለሰላም ዘብ በመቆም የሀገሪቱን ህዳሴ ለማረጋገጥ ቃል የሚገባበት እንደሚሆን የህዝብ ተወካዮች ምክር ቤት አፈጉባኤ ያስታወቁ። የፖርቹጋል የቀድሞ ጠቅላይ ሚኒስትር አንቶኒዮ ጉትሬስ ባንኪሙኑን ተክተው የተባበሩት መንግስታት ዋና ጸሐፊ ሊሆኑ ነው። ዘንድሮ ለዘጠነኛ ጊዜ የሚከበረው የሰንደቅ ዓላማ ቀን ለሰላም ዘብ በመቆም የሀገሪቱን ሕዳሴ ለማረጋገጥ ቃል የሚገባበት እንደሚሆን የሕዝብ ተወካዮች ምክር ቤት አፈ ጉባኤ አስታወቁ። በዓሉ ሰንደቅ ዓላማችን የሉዓላዊነታችን መገለጫ በብዛነታችን ላይ ለተመሰረተው አንድነታችን አርማ ነው በሚል መሪ ቃል የፊታችን ሰኞ በመላ ሀገሪቱ ይከበራል። በላይ አድጎ ኢትዮጵያ የሰንደቅ ዓላማ ታሪክ ካላቸው ሀገራት መካከል በቀዳሚነት እንደምትጠቀስ የታሪክ ድርሳናት ያመለክታሉ። ህዝቦቿም ሰንደቅ ዓላማውን የነጻነት ማህተማቸውና የለዋላነት መገለጫቸው አድርገው ይወስዱታል። ክብራቸውና ፍቅራቸውንም በመስዋዕትነት ጭምር ይገልጹለታል። ሰንደቅ ዓላማ ጠዋት ይወጣል። ሰንደቅ ዓላማ ማታ ይወርዳል። አብዛኛው ህዝብ ስታየው ሲወርድ ቀጥ ብሎ ነው የሚቆሙ ሳይኑን ስለሚያውቀው ያ ምንድነው በህብረተሰቡ ዘንድ ሰልጾ ገብቷል ማለት ነው። የሀገር መለያችን የህዝባችን ኩራት የህዝባችን አንድነት የህዝባችንን ጤንነት መሰብሰቢያ ባንዲራችን ነው። የኢትዮጵያ ብሔር ብሔረሰቦችና ህዝቦች ያወጡትን ሰንደቅ ዓላማ ይወክለናል፣ አርማችን ነው ብለው ፈቅደው ያወጡትን የመጠበቅ አላፊነት አለን። ከ1882 ዓ ም አንስቶ ሶስቱን መሠረታዊ ቀለማት አረንጓዴ ቢጫና ቀይን የያዘው ሰንደቅ ዓላማችን ባለፉት ሁለት አስርተ ዓመታት የሰላም፣ የእኩልነትና ዲሞክራሲያዊ አንድነት እሴቶችን የሚያንጸባርቁ ምልክቶች ተጨምረውበታል። አዲሱ ሚሊኒየም ተከትሎም በ2000 ዓ.ም በየዓመቱ እንዲከበር በህግ የተደነገገ የሰንደቅ ዓላማ ቀንም ላለፉት ስምንት ዓመታት በድምቀት ሲከበር ቆይቷል። ዘንድሮም ለዘጠነኛ ጊዜ የፊታችን ሰኞ በመላ ሀገሪቱ ይከበራል። ሰንደቅ ዓላማችንን ከፍ አድርገን የምናውለበልብበት፣ አንድነታችንን ከፍ አድርገን የምንገልጽበት፣ ለሰላማችን መቆማችንን ይበልጥ መላው ህዝባችን አበክሮ የሚገልጽበትና ከሰንደቅ ዓላማችን ፊትለፊት ለፊት የሚቆምበት እንደዚሁም የተጀመረውን ህዳሴ ጉዞ ከግብ ለማድረስ በተለይ ደግሞ አሁን የያዝነውን የሁለተኛውን የእድገትና ትራንስፎርሜሽን ግባችንን እቅዳችንን ለማሳካትና ሀገራችን የተያዘችውን የእድገት ጉዞ ከግብ ለማድረስ ዳግም ቃል የምንገባበት ይሆናል ። ሰንደቅ ዓላማችን የሉዓላዊነታችን መገለጫ በብዝሃነታችን ላይ ለተመሰረተው አንድነታችን አርማ ነው በሚል መሪ ቃል በተለያዩ ፓናል ውይይቶች እየተከበረ የሚገኘው ይኸው በዓል በዕለቱም በተመሳሳይ ዝግጅቶች ደምቆ እንደሚውል የኢፌዴሪ የህዝብ ተወካዮች ምክር ቤት አፈ ጉባኤ አቶ አበዱላ ገመዳ በሰጡት መግለጫ አስታውቀዋል። በተያዘ ዜና የሰንደቅ ዓላማን ክብር አስጠብቆ ለማቆየት የሚሰራው ስራ ተጠናክሮ መቀጠል እንዳለበት የጥቁር አንበሳ ሁለተኛ ደረጃ ትምህርት ቤት ተማሪዎች ገለጹ። ሰንደቅ ዓላማ የሚገለጽባቸውን እሴቶችና የሚያስተላልፋቸውን መልእክቶች መቀበልና ማክበር ለሀገሪቱ ሕዝቦች ሰላማዊ ሕይወት ምሰሶ ነው ብለዋል። ሰነዱ ታደሰ ቀደም ሲል በዋነኛነት ከውትድርና ዓለም ጋር ከፍተኛ ቁርኝት የነበረው ሰንደቅ ዓላማ የወታደሮችን ማንነትና የተቆጣጠሩትን አካባቢ ለማመላከት ጥቅም ላይ ይውል ነበር። አሁን ላይ የአንድ አገር ጠቅላላ ምልክት በመሆኑ ሁለንተናዊ ገጽታን ገላጭ የሆነው ሰንደቅ ዓላማ የአንድ አገር ህዝብ ፖለቲካዊ፣ ሀይማኖታዊና ማህበራዊ ፍልስፍናዎች የሚንጸባረቅበት ነው። በዚህ ምክንያት ሰንደቅ ዓላማዎች ከህዝባቸው ጋር ከፍተኛ ቁርኝት እንዲፈጥሩ አድርጓቸዋል። በመሆኑም የኢትዮጵያ ህዝቦች አኗኗር ውድቀትና ልማት ነጸብራቂ የሆነውን ሰንደቅ ዓላማ መዘከርና ማክበር እንደሚገባ የጥቁር አንበሳ ትምህርት ቤት ተማሪዎች ተናግረዋል። ሰንደቅ ዓላማ ማለት የአንድ ሀገር የማንነት መገለጫ ማለት ነው። አንድ ሀገር ያለ ሰንደቅ ዓላማ ሉዓላዊነቷ ሊረጋገጥ አይችልም። ሰንደቅ ዓላማ አለማት የማንነታችን የህብረ ብሔራዊነታችንና የአንድነታችን መገለጫ ነው። ከላይ የምናየው አረንጓዴ ነው። ሶስት አይነት ቀለሞች አሉት። በመሀል ላይ ኮከብና የሰማያዊ አርማ ትታያለች። አረንጓዴ ለምናሚን ነው የሚጠቅሰን። ሁለተኛው ደግሞ ቢጫ ነው። ቢጫ ደግሞ ብሩህ ተስፋ ነው። ሶስተኛ ላይ የምናየው ደግሞ ቀይ ቀለም ነው። የቀይ ቀለሙ ደግሞ ትርጉም ያው ጀግኖች ብዙ ነገር ተፋልመው ያገኙበት ብዙ ተስፋ ያገኘንበት እና ብዙ ጀግኖች የወደቁበት ነው የሚያሳየን መሀል ላይ ያለችው ቢጫ ኮከብና ሰማያዊ አርማ ደግሞ የብሔር ብሔረሰቦችና ህዝቦች እኩል መሆናቸው ነው። ማንኛውም ብሔር ከማንኛውም ብሔር እንደማይተናነስና ሁላችንም እኩል እንደሆን ነው የሚያሳየን። በሀገራችን ከሰንደቅ ዓላማው በስተጀርባ በታዘኑ መልእክቶች የነበሩ ቅራኔዎችንና ና ልዩነቶችን ለማስታረቅ በተደረገ ጥረት የጋራ ስሜት መፍጠር ተችሏል፣ ያሉት ተማሪዎቹ በሀገሪቱ ሁሉም ዜጎች ዘንድ የኔነት ስሜት የፈጠረውን ሰንደቅ ዓላማ የሚገባውን ክብር መስጠት ያስፈልጋል ብለዋል። እኩልነቱን ስናስተያየው ማንኛውም ብሔር ከማንኛውም ብሔር አይተናነስም። ሁሉም እኩል ናቸው። ይሄ ቢጫው አርማ እና ሰማያዊ ኮኮቦ እና ሰማያዊ አርማ ስናያቸው እዛ ላይ ያሉት እኛ እኩልነታችን ነው። ሁሉም ስለ ሰንደቅ ዓላማ አዌርነስ ያለው አይመስልም ሁሉም ማህበረሰብ። ስለዚህ ይሄን አዌርነሱን ወይም ይሄን ግንዛቤውን ከተለያዩ መደበኛም ሊሆን ይችላል ኢመደበኛ ከሆኑ መረጃዎችን በመጠቀም ግንዛቤው ማሳደግ መቻል። በሀገር አቀፍ ደረጃ ለዘጠነኛ ጊዜ የሚከበረውን የሰንደቅ ዓላማ በዓል ምክንያት በማድረግ የጥቁር አንበሳ ትምህርት ቤት በነገው እለት የራሱን ስነስርዓት ያከናውናል። ከሰሐራ በታች የሚገኙ የአፍሪካ ሀገራት ሴቶችን ከሀገራቸው ኢኮኖሚ ጋር በሚገባ ባለማሳሰራቸው በፈረንጆቹ 2014 ብቻ 15 ቢሊዮን የአሜሪካን ዶላር ማጣታቸውን የተባበሩት መንግስታት ድርጅት የልማት ፕሮግራም ዩኤንዲፒ ይፋ ባደረገው አዲስ ሪፖርት አስታወቀ። ሪፖርቱ በአፍሪካ የሚታየው የሴቶችን አቅምና እኩልነት የማጎልበት ደካማነት ሀገሪቱ በዝቅተኛ የሰብአዊ ልማት እንድታስመዘግብ አስተዋጽኦ አድርጓልም ብለዋል ደምስ መኩሪያው። የተባበሩት መንግስታት ድርጅት አባል ሀገራት በትምህርት በጤናና በነፍስ ወከፍ ገቢ የደረሱበትን ደረጃ መነሻ በማድረግ የድርጅቱ የልማት ፕሮግራም ወይም ዩኤንዲፒ በተለያዩ ጊዜያት የሀገራቱን የሰብዓዊ ልማት ደረጃ ይፋ ያደርጋል። በዚሁ መሰረትም እንደ አውሮፓውያን አቆጣጠር በ2014 ዩኤንዲፒ ባወጣው የሰብዓዊ ልማት ሪፖርት አምስት የአፍሪካ ሀገራት ከፍተኛ የሰብዓዊ ልማት ያረጋገጡ ሲሆን፣ ሌሎች የአህጉሩ 12 ሀገራት መካከለኛና 37 ሀገራት ዝቅተኛ የሰብዓዊ ልማት ደረጃ ላይ ይገኛሉ። ዩኤንዲፒ የአፍሪካ የሰብአዊ ልማት ከጾታ እኩልነትና የሴቶችን አቅም ከማጎልበት አኳያ በሚል አዲስ ባወጣው ሪፖርትም ከሳህራ በታች ያሉ የአፍሪካ ሀገራት ሴቶችን ከየሀገራቱ ኢኮኖሚ ጋር በሚገባ ባለማስተሳሰራቸው ምክንያት በፈረንጆቹ 2014 ብቻ የ105 ቢሊዮን የአሜሪካን ዶላር ኪሳራ ደርሶባቸዋል ብሏል። ሪፖርቱን ይፋ ያደረጉት የተባበሩት መንግስታት ድርጅት የልማት ፕሮግራም ተወካይ አሆና ኢዚያኳ በአፍሪካ የሚታየው የሴቶችን አቅምና እኩልነት የማጎልበት ደካማነት አህጉሩ ዝቅተኛ የሰብአዊ ልማት እንዲኖረው አስተዋጽኦ አድርጓል ብለዋል። በአፍሪካ የሚታየው ይህ ዝቅተኛ የሰብአዊ ልማት በከፊል በአህጉሩ ካለው የሴቶችን አቅም ከማጎልበትና እኩልነታቸውን ከማረጋገጥ ጋር ተያይዞ የሚታይ ችግር ውጤት ነው። የዚህ ሪፖርት ዓላማም ሀገራት የሴቶችን አቅም ለማጎልበትና እኩልነታቸውን በአግባቡ ለማረጋገጥ የሚያስችሉ ፖሊሲዎችን፣ ፕሮግራሞችንም እንዲቀርጹ ማነሳሳት ነው። በመድረኩ የመክፈቻ ንግግር ያደረጉት ቀዳማዊት እመቤት ሮማን ተስፋይ በበኩላቸው የጾታ እኩልነትን ማረጋገጥ ከቅርብ ጊዜ ወዲህ የኢትዮጵያ ተቀዳሚ የልማት አጀንዳ እየሆነ መምጣቱን ተናግሯል። የሴቶች ኢኮኖሚያዊ አቅም ሳይረጋገጥ የሴቶችን እኩልነት ማስፈን እንደማይቻል ኢትዮጵያ በማመኗ የልማቱ ተቀዳሚ ትኩረት አድርጋለች። በዚህም መሰረት በመጀመሪያው እድገትና ትራንስፎርሜሽን እቅድ በሚሊዮን የሚቆጠሩ ሴቶች በጥቃቅንና አነስተኛ በማደራጀት ተጠቃሚ ማድረግ ተችሏል። በዚህ የእቅድ ዘርፍም 11 ሚሊዮን ሴቶች የመሬት የይዞታ ማረጋገጫ ደብተር እንዲኖራቸው በማድረግ የሀብቱ ባለቤት ተደርገዋል። ከፖለቲካ ተሳትፎ አንጻርም የፓርላማው 38.8 በመቶ መቀ መቀመጫ የያዙ ሴቶች ናቸው። በማህበራዊ አገልግሎትም በተለይም በጤናው ዘርፍ 34 ሺ የጤና ኤክስቴንሽን ሰራተኞች ተሰማርተው ለሴቶች አገልግሎት እየሰጡ ነው። ምንም እንኳን እነዚህንና እነዚህን መሰል ለውጦች ባለፉት ዓመታት ቢመዘገቡም አሁንም ቢሆን ግን የሴቶችን እኩልነት ከማረጋገጥ አኳያ ወቅታዊና ፈጣን ምላሽ የሚፈልጉ ጉዳዮች መኖራቸውን ቀዳማዊት እመቤቷ ገልጸዋል። ምንም እንኳን በርካታ ለውጦች ቢመዘገቡም አሁንም ግን ትኩረትና ወቅታዊ ምላሽ የሚሹ ጉዳዮች አሉ። ለአብነትም የሴቶችን ፍላጎት የሚያሟሉ ጠንካራ ማህበራት የሉም። ሴቶች ላይ አሁንም የስራ ጫና አለ። በገጠር ለሴቶች የግብርና የገጠር ኤክስቴንሽን አገልግሎት በቂ አይደለም። ሴቶች አሁንም ድረስ በከፍተኛ የውሳኔ ሰጪነት ቦታ ያላቸው ቁጥር አናሳ ነው። በሴቶች ላይ የሚፈጸሙ ጎጂ ልማዳዊ ድርጊቶች አሁንም ቀጥለዋል። እነዚህም መፍታት ያስፈልጋል። የተባበሩት መንግስታት ድርጅት የልማት ፕሮግራም ያወጣው አዲሱ ሪፖርት ሀገራት የሴቶች እኩልነትን በማረጋገጥ የተሻለ የሰብአዊ ልማት እንዲያስመዘግቡ የሴቶችን ሁለንተናዊ ተሳትፎና ተጠቃሚነት የሚያረጋግጡ የሕግ ማዕቀፎችን ማዘጋጀትና ተግባራዊ እንቅስቃሴም ማድረግ እንዳለባቸው ያሳያል። የአስቸኳይ ጊዜ አዋጁ የሀገሪቱን ሰላምና መረጋጋት እየመለሰ መሆኑን የመንግስት ኮሚኒኬሽን ጉዳዮች ጽሕፈት ቤት ገለጸ። በአዋጁ ዙሪያ ለአፍሪካና ለእስያ ሀገራት አምባሳደሮች ማብራሪያ ተሰጥተዋል። አለማየቱ አደለ የውጭ ጉዳይ ሚኒስትርና የመንግስት ኮሚኒኬሽን ጉዳይ ጽሕፈት ቤት መቀመጫቸውን አዲስ አበባ ካደረጉ የመካከለኛው ምስራቅ አውሮፓና አሜሪካ አምባሳደሮች ጋር በአስቸኳይ ጊዜ አዋጁ ዙሪያ መወያየቱ ይታወሳል። በተመሳሳይ ለአፍሪካና ለኤሲያ አምባሳደሮችና የዲፕሎማቲክ ማህበረሰብ አባላትም የአስቸኳይ ጊዜ አዋጁን በተመለከተ ማብራሪያ ተሰጥቷል። ባለፉት ጊዜያት በሀገሪቱ የተወሰኑ አካባቢዎች ከህዝቡ ህጋዊና ተገቢ ጥያቄዎች መነሳታቸውን ያስታወሱት የውጭ ጉዳይ ሚኒስትር ዴኤታ አምባሳደር ታዬ አጽቀስላሴ መንግስት ችግሩን ደረጃ በደረጃ ለመቅረፍ እየሰራ ባለበት ወቅት ጸረ ሰላም ኃይሎች የህዝቡን ጥያቄ ሽፋን በማድረግ ሀገሪቱን ወደ ሁከትና ብጥብጥ እንድታመራ አድርገዋል ብለዋል። በዚህም አፍራሽ እንቅስቃሴ በሰው ህይወትና ንብረት ላይ ጉዳት መድረሱን ተናግረዋል። የአስቸኳይ ጊዜ አዋጁ የተፈጠረውን ሁከትና ብጥብጥ በመቆጣጠር በሀገሪቱ ሰላምና ጸጥታ ለማስፈን የታወጀ መሆኑንም ለዲፕሎማቶቹ አስረድተዋል። ጸረ ሰላም ኃይሎች በብሔሮችና በሃይማኖቶች መካከል ልዩነት በመፍጠር ለዘመናት የቆየውን የህዝቦችን የመቻቻል ባህል በመናድ ለንጹሐን ዜጎች ህልፈት ምክንያት ሆነዋል። ዓላማቸው በህዝብ ጥያቄ ሽፋን ህገ መንግስታዊ ስርዓቱን በኃይል ለማስወገድ ያለመ በመሆኑና አፍራሽ እንቅስቃሴያቸውን ለህብረተሰቡ ጸጥታና ደህንነት ስጋት በመሆኑ የአስቸኳይ ጊዜ አዋጁ ታውጇዋል። በሁከትና በብጥብጡ የውጭ ኃይሎች እጅ እንዳለበት የተናገሩት የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ ሚኒስትር አቶ ጌታቸው ረዳ ጸረ ሰላም ኃይሎች በአንዳንድ አካባቢዎች በፈጸሟቸው ጥቃቶች የህዝብና የመንግስት ተቋማትና ፋብሪካዎች መውደማቸውንም ተናግረዋል። አዋጁ ተጨማሪ ጥፋት እንዳይከሰትና የህብረተሰቡን ደህንነት በመጠበቅ ሀገሪቱን ወደ ሰላም እንደሚያመጣትም ገልጸዋል። ቱ ዲክሌር ስቴት ኦፍ ኢመርጀንሲ ናት ቱ መንግስት አዋጁን ለማውጣት የተገደደው የፖለቲካ ተቋማት እንቅስቃሴ ለመገደብ ወይም የህዝብ ጥያቄዎችን ለመግታት ሳይሆን የጸጥታ ኃይሎችን በአንድ ትእዛዝ ስር በማዋቀር በህብረተሰቡ ደህንነት ላይ የሚቃጡ ጥቃቶችን ለመከላከልና ለተነሱ ቅሬታዎች ምላሽ ለመስጠት ነው። አዋጁ በመላው ሀገሪቱ የታወጀ ቢሆንም በተለየ ሁኔታ ተፈጻሚ የሚሆንባቸው ቦታዎችን መንግስት እንዳስፈላጊነቱ ይፋ እንደሚያደርግም ሚኒስትሩ አስረድቷል። በውይይቱ የተሳተፉ አምባሳደሮችና ዲፕሎማቶች በአስቸኳይ ጊዜ አዋጁ ላይ ላነሷቸው ተጨማሪ ጥያቄዎችም ምላሽ ተሰጥቷል። የአስቸኳይ ጊዜ አዋጁ ከታወጀ በኋላ በሀገሪቱ ሰላምና መረጋጋት ላይ ያመጣው ለውጥ አለ። ለውጡ በተጨባጭ የሚታይ ነው። በአብዛኞቹ የሀገሪቱ አካባቢዎች በጥፋት ኃይሎች የሚቃጡ ጥቃቶች በመቀነስ ላይ ናቸው። uh, አዋጁ መታወጁን ተከትሎ በነበሩት ቀናት በአብዛኛው የሀገሪቱ አካባቢዎች ሰላምና መረጋጋት ሰፍኗል። መንግስት ችግሩን ለመፍታት ያለውን ቁርጠኝነት በመረዳትም ሕዝቡ ወንጀለኞችን ለፍርድ ለማቅረብ እየተባበረ ነው። የአስቸኳይ ጊዜ አዋጁ ለሀገሪቱ ሰላምና መረጋጋት አስተዋጽኦ ከፍተኛ መሆኑን የሐዋሳና የጅማ ከተማ ነዋሪዎች ተናገሩ። የአስቸኳይ ጊዜ አዋጁ ትክክለኛ ጊዜ የተገበረ መሆኑና ህብረተሰቡን ለተፈጻሚነቱ የበኩልን እገዛ ማድረግ እንዳለበት ነዋሪዎቹ ተናግረዋል። ሪፖርተሮቻችን ዮሐንስ ፍስሐና ማራ ተመስገን የነዋሪዎቹን አስተያየት አሰባስበዋል። ቀደም ብለው መንግስት እርምጃ እየወሰደ ቢሆን ኖሮ ዛሬ ላይ ለ25 አመት ወይም ለብዙ አመታት ሲለፋና ዛሬ ላይ የደረሰው ንብረት መውደሙ በራሱ በጣም የሚያሳዝን ነው። ዛሬ ይህን ንብረት ለመተካ ስንት አመት ይፈጅብናል ብለን ወደኋላ ስናስብ እጅግ በጣም ያሳዝናል። ሻሽመኔ ለቅሶ እጅ እየመጣሁ ነው። አሁን በሰላም እጅ በመምጣት ደስ ብሎኝ ነው። አዋጅ ስላወጣ ሰው ሄዶ እየመጣ ነው። ፊት ግን እቺ አዋጅ ሳያወጣ በፊት ሰው ፈርቶ ለቅሶም ዘመድም አይጠይቅም ነበር። አሁን አዋጅ ከወጣ ወዲህ ግን ሰው እንደ ልብ ወደው እየመጣ ነው። አዋጁ ራሱ ዘግይተዋል ብለን ምናም ነው። በመዘጋየቱ ነው ይሄም የተከሰተው ና አሁንም ሰላም ሲኖር ነው ወጥተን የምንገባው ሰርተንም የምንተዳደረው። ስለዚህ ይሄ ትልቅ ፋይዳ አለው ብዬ አምናለሁ። ለብሲን ሞቱማን ባሴ ኩኒ ለብሲ ዱ መስሪ ዳ ይቻል መንግስት ያወጣው አዋጅ እጅግ በጣም ወቅታዊ ነው። እስካሁን የሰው ህይወት ጠፍቷል፣ ንብረትም ወድሟል። ይህ መሆን አልነበረበትም። ስለዚህ አዋጁ ለዜጎች ለሕዝብና ለመንግስት ሀብት ጥበቃ ለማድረግ የሚያስችል በእኔ በኩል በጣም ዘግይቷል። ዘግይቶ ነው የቀረበውና በጣም ደስ የሚል እርምጃ ነው። የጊዜ አዋጁ አዋጁ ከታወጀ በኋላ በጣም ተሻሽሏል። እኛም ወተን በግ ሰራት ሰርተን እየገባን ስለሆነ በጣም ተሻሽሎ ነው ያለው። ችግር ካለ ደግሞ እያሳወቅን እየሰራን ያለ ይሄ ደህንነት የሚያሳጣ ሰላም የሚያሳጣውን አሸባሪውን ሰውን የሚያውቀውን የሰውን ንብረት የሚያወድመውን እነዚህን ከመንግስት ጋር ጎን ሆኖ ህዝቡ መመከት አለበት ነው መታገል አለበት። ያለ ትግል ይሄ መቆም አይችልም። ሰላማችን የሚያውኩ ድርጊቶች ህብረተሰቡ ሲያይ የራሱን ሚና መወጣት እንዳለበት እና ለሰላሙ ተክቶ ካሉት ሰላም አስከባሪዎች ጎን በመቆም ተክቶ እንዲሰራ ትልቅ ሚና መጫወት አለበት። ጊዜያዊ አዋጁ የህዝብ ሰላም ማስጠበቅ አንጻር አስፈላጊ ነው። መንግስት ግን በመሰረቱ መሰረታዊ የሆነ የህዝብ ጥያቄዎች ሊመልስ የግድ ይላል። የህዝብ ጥያቄ የተመለሱ ቁጥር ህዝባዊ ያልሆኑ ጥያቄዎችና እነዚህ ሀገርም ያፈራርሱ የሆኑ መልእክቶች እዛኔ ቦታ ያጣሉ። የግቤ ሶስት የኃይል ማመንጫ አስሩም ዩኒቶች ተከላጠናቁ ሀይል ማመንጨት ጀምረዋል። በዚህ የግቤ ሶስት የኃይል ማመንጫ ተቀጥረው የሚሰሩ ሰራተኞች ለራሳቸውና ለሀገር የሚጠቅም እውቀት ማግኘታቸውን ነው የተናገሩት። አማኔ ራቢ ተጨማሪ ዘገባ አለው። የ246 ሜትር ከፍታ ያለውና 15 ቢሊዮን ሜትር ኪውብ ውሃ የመያዝ አቅም ያለው የጊቤ 3 ኃይል ማመንጫ ግድብ ከውሃ ማስተንፈሻ ስራዎች ሙሉ ለሙሉ ተጠናቆ ኃይል ማመንጨት ከጀመረ ስድስት ወራት ተቆጥረዋል። በአሁኑ ሰዓት ኤሌክትሪክ ማመንጨት ጀምሯል ከ1800 ሰባ ሜጋ ዋት ውስጥ ወደ ስምንት መቶ ሜጋዋት ኦልሞስት በናሽናል ኤሌክትሪክ መስመር ውስጥ ገብቷል ግሪድ ውስጥ ገብቷል ማለት ይቻላል። በኮንስትራክሽኑ ኦቨሮል ወደ ዘጠና ስድስት ፐርሰንት በላይ ተጠናቋል። የሀይል ማመንጫ ቤቱ ግን የሁሉም ዩኒቶች ስራ ተጠናቆ ሁሉም ዩኒቶች ተራ በተራ ወደ ስራ እየገቡበት ያለበት ሁኔታ ነው ያለው እንግዲህ ያው በሀይል ፍላጎት የሎድ ዲስፓች ሴንተር አለ ናሽናል ቋቱ አለ እሱ በሚፈልገው የተለያዩ ዩኒቶች ማታ ቀን የተለያዩ ዩኒቶች አለ በዛ ፍላጎት መሰረት ከሌላ ሀይል ጣቢያዎች ጋር በማቀናጀት ያው የሀይል ፍላጎቱ በሚጠይቀው መሰረት ዩኒቶቹ ስራ እየሰሩ ይገኛሉ። የሀይል ማመንጫ ግድቡ የአካባቢውን ሕብረተሰብ የመንገድ የግብርናና የአሳ ሀብት ተጠቃሚ ያደረገ ከመሆኑም በላይ ለብዙኃን የስራ እድል በመፍጠር የሙያ ባለቤት ያደረገም ጭምር ነው። ሰዎች በዘመናዊ በትምህርት የሚያገኙትን ሙቀት የለም በቴክኒክና ሙያ ገብቶ በተለያየ እንትኑስ የሚያገኙትን እውቀት እኔ አሁን እዚህ ጋር እየሰራው እያገኘ ነው አለው፣ እየሰራው ያንን እውቀት ደግሞ የተከፈለኝ በነጻ የተማርኩ ነው አለው። እኔ ብቻ ሳይሆን ብዙ ዜጎች ብዙ ዜጎች ትብሎ ልጆች ሁሉ ዛሬ ኦፕሬተር፣ ሹፌር፣ መካኒክ እስከ ሱፐርቫይዘር ፎርማን በስራ መስኮች ላይ ብዙ ነገር ላይ አድጎ ነው ምናየው። ብዙ ነገር ተምር ያለው እዚህ ቦታ መጥቼ። አንደኛው ሰዓት አጠቃቀም ራሱ ብዙ ነገር አውቅ ያለው፣ ሰዓት ቀልድ እንዳልሆነ ጊዜ በጣም ውድ እንደሆነ አውቅ ያለው እዚህ ቦታ መጥቼ። ሁለተኛ ደግሞ በቂ የሆነ ሙያ አግኝ ቻለሁ፣ ለራሴ የሚሆኑ ሙያ፣ ነገ ለሀገሬም የሚጠርፍ ሙያ አግኝ ቻለሁ። ስልጠና በስልጠና በውጭ አገርም ቻይና ሂደን ለዚህ ጣቢያ ሰልጥነናል። የቆየ ልምድ ያላቸውን ሰዎች ወደዚህ በማምጣት ያው ለጣቢያው ትልቅ አገልግሎት እየሰጡ ያሉ ሰራተኞች አሉ። ስለዚህ አሁን እዚህ ጋር የእውቀት ሽግግሩ ጥሩ ነው። እዚህ ሳይት ላይ ያለ ትሬኒንግ የሚቀር አለ፣ እሱም ያው ወደፊት ይሰጣል የሚባል ነገር አለ። ሌላው ያው በጥሩ ሁኔታ እየተከናወነ ነው ያለው። የጊቤ ሶስት ኃይል ማመንጫ ግድብ ከሚይዘው ከፍተኛ መጠን ያለው ውሃ የተነሳ አስቸጋሪ የአየር ሁኔታን ተቋቁሞ ያልተቆራረጠ የኤሌክትሪክ ኃይል ማመንጨት ይችላል። ባለፈው አመት በዓለም ደረጃ ተከስቶ የነበረውን የአየር ንብረት ለውጥ በሀገራችንም አሉታዊ ተጽዕኖ ፈጥሮ ነበር ግን ይህ የጊቤ ሶስት የኤሌክትሪክ ኃይል ማመንጫ ስለደረሰልን አንዳንድ የውሃ ኃይል ማመንጫዎች በወቅቱ ዝናብ ልናገኝ ባለመቻሉ የተነሳ የሰጡት የነበረውን የኤሌክትሪክ ማመንጨት አቅም እየቀነሱ በነበረበት ሰዓት ይህ የጊቤ ሶስት የኤሌክትሪክ ኃይል ማመንጫ ደርሶ ችግሩን ታድጎናል። የውጭ ዜና የፖርቹጋል የቀድሞው ጠቅላይ ሚኒስትር አንቶኒዮ ጉትሬስ ባንኪሙኑን